የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያቸው። ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመር ዋና ዋናዎቹን በቅድሚያም የሀገሪቱ የጤና ባለሙያዎች ከነገ ጀምሮ በከፊል ከቀናት በኋላ ደግሞ ሙሉ በሙሉ ወደ አድማ እንደሚሸጋገሩ ገልጿል። የብልጽግናው መንግስት በበኩሉ በአንድ ጊዜ የሚመለስ ነገር የለም ብሏል። ዛሬ አገዛዙ ደሴን ጨምሮ በተለያዩ አካባቢዎች በርካታ ሐኪሞችን ሲያስር ውሏል። በዝርዝር የምንመለከተው ጉዳይ ይሆናል። አቶ ጌታቸው ረዳ የህገወጥ የሰዎች ዝውውርና የወርቅ ዝርፊያ ላይ ተሰማርተዋል ያሏቸውን የትግራይ ክልል አመራሮችን በስም ዘርዝረው በአገዛዙ የፕሮፓጋንዳ ልሳን በኩል ተናግሯል። የብልጽግናው ፕሬዚደንት አማካሪ የቀድሞ ጓዶቻቸው በጦርነቱ ወቅትና በኋላ ፈጸሟቸው ያሏቸውን ወንጀሎችን ሲያቀርቡም የትግራይ ህዝብን ከታሪክና ከምድረገጽ እናጥፋ ብሎ እልቂት እንዲፈጸም ያደረገው የብልጽግናው መንግስትን አንድም ቦታ ላይ በክፉ ሲያነሱ አልተደመጡም። ይህንን ጉዳይ በስፋት እንመለከተዋለን። ጎንደርን ጨምሮ በአንዳንድ ስፍራዎች የሚፈጸሙ ጥቃቶች እስካሁን እንዳሉ ናቸው። በባህር ዳር ስብሰባ የተጠራ ሲሆን የብልጽግናው ባለስልጣን ደግሞም ስቃይና መከራ ውስጥ ነን ብሏል። ታደምጡታላችሁም። አገዛዙ የውጭ ሀገር ሰዎች ወደ ትግራይ ክልል የሚያደርጉት ጉዞ ላይ ክልከላ አንጣልም። በብልጽግናው መንግስት ክልከላ ላይ የተፈጸመባቸው የተባበሩት መንግስታት ሰራተኞችና የተለያዩ ሀገራት ዲፕሎማቶች ከቦሌ ኤርፖርት እንዲመለሱ ተደርጓል። ኢትዮ ፎረም የተመለከተው የኢሜይል መልእክት ደግሞ ከትግራይ በተጨማሪ ወደ አፋር ክልልም ጉዞ መከልከሉን የሚያመላክት ሆኗል። ሌላኛው መረጃችን ነው። የሩሲያው ፕሬዚደንት ፑቲን እናም የዩክሬኖቻቸው ዜሌንስኪ የቱርክ ቀጠሮ እያነጋገረ ነው። ዜሌንስኪ ከሩሲያው ፕሬዚደንት የቀረበላቸውን ጥያቄ ተቀብለው ለመገናኘት ዝግጁ ነኝ ብለዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የሀገሪቱ የጤና ባለሙያዎች ከነገ ጀምሮ በከፊል ከቀናት በኋላ ደግሞ ሙሉ በሙሉ ወደ አድማ እንደሚሸጋገሩ አሳውቋል። የብልጽግናው መንግስት በበኩሉ በአንድ ጊዜ የሚመለስ ነገር የለም ሲል ገልጿል። ዛሬ በተለያዩ አካባቢዎች አገዛዙም የሕክምና ባለሙያዎችን ሲያስር ነው የዋለው። የሕክምና ባለሙያዎቹ ጥያቄ በተለያየ መንገድ ሲቀርብ ቆይቶ በተለይም ባለፈው አንድ ሳምንት በአደባባይ በመውጣት ጭምር የተንጸባረቀ ነበር። ከስድስት ዓመታት በፊት ለጠቅላይ ሚኒስትር አብይ አህመድ ፊት ለፊት ከዛም በኋላ ባሉ ዓመታት ለሚኒስትር መስሪያ ቤቱ በተደጋጋሚ በተለያዩ አጋጣሚዎች ከወራት በፊት በደብዳቤ ለጠቅላይ ሚኒስትሩም ለፓርላማውም ለጤና ሚኒስትርም ለሃይማኖት ተቋማት ሳይቀር ጥያቄዎቻቸውን ሲያቀርቡና ሲማጸኑ ከቆዩ በኋላ ነው አሁን ላሉበት የደረሱት። ያለፉት ሰባት ቀናትን ተቃውሞ ተከትሎ የብልጽግናው አገዛዝ ምላሽ በአመዛኙ በዝምታ የታለፈበት በተግባር ደግሞ የጸጥታ ኃይሉን በማሰማራት የሚታወቅበትን አፈናና ስር ማከናወን ነበር። አዲስ አበባ፣ አርባ ምንጭ፣ ባህር ዳርና ሌሎች ቦታዎች ላይ ዳቦ ለጠየቁት ሐኪሞች ክላሽ ልኳል። በተለይም ዛሬ በደሴ በቦሩ አጠቃላይ ሆስፒታል የሕክምና ባለሙያዎችን የጸጥታ አካላት አስረው ወስደዋቸዋል። ድምፃቸው እንዲቀየር የጠየቁ የደሴ ከተማ ኗሪዎች እንዳሉት ከሆነም በአገዛዙ ታስረው የተወሰዱ የጤና ባለሙያዎች አሃዝ አስር ይሆናል። ተመልሰን ወደ ወዳውኑ ተበታትነ፣ ወደ ስራ ተመለሰን። እንትን ከፖሊስ ጣቢያ እንደተለመደው ብዙ እንትን መሳሪያ ተደቅኖ፣ ብሬን መሳሪያ ተጭነው ከላይ መጡ እየዞሩ። ከዛ ባለሙያውን ይዞ ሄዱ። ከአስር ያላነሰ ባለሙያ ተወስዷል አሁን የሆኑ ሆኖ የጤና ባለሙያዎቹ አድማቸው ከነገ ጀምሮ በከፊል የሚከናወን ስለመሆኑ አሳውቋል። የባለሙያዎቹ ንቅናቄ መንግስት ለሕዝብ ምንም አይነት ደንታ እንደሌለው በመረዳታችን ሆስፒታሎችና ሌሎች የጤና ተቋማት ሙሉ በሙሉ በመዝጋት ሊደርስ የሚችለውን የሕዝባችንን ችግር ለመቀነስ ድንገተኛ ክፍሎች ብቻ ክፍት እንዲሆኑ ወስኗል ብሏል። እነዚህ ከፊል አገልግሎት የሚሰጥባቸው የጊዜ ገደብ ከመንግስት በሚሰጠን ምላሽ ላይ እየተመረኮዘ ይሆናል ያለው መግለጫቸው በየትኛውም አካባቢ በባለሙያዎች ላይ እስር አካል ጉዳት ማድረስና ማሳደድ የሚኖር ከሆነም ሙሉ በሙሉ አገልግሎት ለማቋረጥ ልንገደድ እንደምንችል መንግስትና ህዝባችን ሊገነዘብ ይገባል ሲልም ይቀጥላል። በዚህም መሰረት አጥጋቢና ተጨባጭ መልስ እስከሚሰጠን ድረስ በሚከተሉት የስራ ክፍሎች ብቻም አገልግሎት የምንሰጥ ይሆናል። እነዚህም የአዋቂና የህፃናት ድንገተኛ ክፍሎች፣ የአዋቂና የህፃናት ጽኑ ህሙማን ክፍሎች፣ የማዋለጃ ክፍሎች ይሆናሉም ብሏል። በእነዚህ የህክምና ክፍሎች ለአንድ ሳምንት የሚሆን ፕሮግራም ማውጣት ይጠበቅባቸዋል። ሌላው ባለሙያን በመኖሪያ ቤቱ ቁጭ ብሎ አንድነቱንና ቁርጠኝነቱን ማሳየት ይጠበቅበታል ይላል በባለሙያው ላይ ጥቆማ ወከባሚውም ጥቃት የሚፈጽም ማንኛውም አካል ባለሙያው መዝግቦ የያዝ ለንቅናቄያችንም ሪፖርት ይደረግ የሚለው መግለጫው የጸጥታ አካላት የኃይል አማራጭ ነው የሚጠቀሙ ከሆነ ሀገሪቱ ወዳልተፈለገ ግጭት እንዳትገባና ሌላ ዓላማ ያላቸው አካላትም እንዳይገቡበት ጥንቃቄ ይደረግ ሲልም ያትታል ወደ ስራችን የሚመልሰን የጥያቄያችን ትክክለኛ ምላሽ እንጂ መሳሪያ አሊያም ማስፈረር አይደለም ሲሉም አንስቷል የብልጽግናው መንግስት ደግሞ በአገዛዙ ልሳናት በኩል ለውጡ የሚለው ነውጥ በጤናው ዘርፍ ላይ ሪፎርም በማድረግ ተአምራዊ ለውጥ የተመዘገበበት ነው የሚል ማብራሪያን ሲያቀርብ አምሽቷል እግረ መንገድ ከሰሞንኛው ጥያቄ ጋር በተያዘ የተጠየቁት የጤና ሚኒስትሯ መቅደስ ዳባም በአንድ ጊዜ የሚመለስ አይደለም ለህክምና ባለሙያዎች ሲመለስ ሌላው ህዝብ ላይ ተጽዕኖ እንዳያሳድር ወዘተ የሚል ማብራሪያ ነው ያሰሙት ደሞዝ ጥቅማጥቅም የተጋላጭነት ጥያቄዎች እነዚህ ብዙ ጊዜ የሚነሱ ናቸው። አንዳንዶቹ ከዚህ በፊት በሰፊው ታይተው ወደ ምላሽ እየተገቡ ያሉ ናቸው። በዘላቂነት ነው የጤና ሴክተርን ጥያቄ መመለስ የሚያስፈልገው። ዛሬ ላይ ጀምረ ነው ህብረተሰቡ ላይ ጫና አምጥተን ወይም ደግሞ የማይዘልቅ ስራዎች ሰርተን ማለፍ ሳይሆን በዘላቂነት ምላሽ ከመስጠት አንጻር ጊዜ ሰጥቶ በአግባብነት ባለው መልክ ማየት መመለስ ያስፈልጋል። በእርግጥ የህክምና ባለሙያዎች የአንድ ጊዜም ሰሞንኛም ብቻ ጥያቄ ሳይሆን ለዓመታት ሲቀርብ የቆየ ነው። የብልጽግናው ያለፉት አመታት ትኩረት ግን ቤተመንግስት፣ ፓርክ፣ ሪዞርት እና በዋናነት ደግሞ ጦርነት ነበሩም። የብልጽግናው ፕሬዚደንት አማካሪ አቶ ጌታቸው ረዳ ህገወጥ የሰው ዝውውር እና የወርቅ ዝርፊያ ላይ ተሰማርተዋል ያሏቸውን የትግራይ ክልል አመራሮችን በስም ዘርዝረው በአገዛዙ የፕሮፓጋንዳ ልሳን በኩል ተናገሩ። አማካሪው የቀድሞ ጓዶቻቸው በጦርነቱ ወቅትና በኋላ ፈጸሟቸው ያሏቸውን ወንጀሎች ሲዘረዝሩ ባመሹበት የፋና ቴሌቪዥን ላይም የትግራይ ህዝብን ከታሪክና ከምድረ ገጽ እናጥፋ ብሎ እልቂት እንዲፈጸም ያደረገው የብልጽግናው መንግስትን አንድም ቦታ ላይ በክፉ ሲያነሱ አልተደመጡም እነሽመልስ አብዲሳና መሰል ሰዎች በትግራይ ህዝብ ላይ ጦርነት ባወጁበት ስቴዲዮ ተገኝተው ማብራሪያ ያቀረቡት አቶ ጌታቸው ወደ ህወሀት የተቀላቀሉበትና አመራር የሆኑበትን ታሪክ በማብራራት የጀመሩበት ሆኗል። በትጥቅ ትግሉ ዘመን ሰዎች ህይወታቸውን ለመስጠትና በድርጅቱ ፕሮግራም እምነት ኖሯቸው እንደተቀላቀሉ በርካታ አባላት እንዳሉ ሲገለጽ ቢቆይም የጠቅላይ ሚኒስትሩ አማካሪ ግን አፋሻ ጎንባሽ መሆን ለአመራርነትና አባልነት የሚያበቃ እንደነበር አድርገው ይገልጹና የእርሳቸው ግን እንደሚለይ ያክላሉ። የጡት አባቱ ማን እንደሆነ የማይታወቅ አመጣጡ የማይታወቅ ከስርት መለምለዋል መልምለህ የሆነ ደረጃ ሳሳድገዋል እያሳደግህ ሁኔታውን እያየህ አፋሻ ጎንባሽ መሆኑን አረጋግጠህ ሳሳድገው፣ በብዛት በዛ ካልቸር መሰረት ከእምነትህ ይልቅ አገልጋይነትህ የበለጠ ተቀባይነት እንድታገኝ በሚያደርግ ካልቸር ውስጥ በእኔ መንገድ የመጡ ብዙ ሰዎች ነው። የዚህ ሁሉ ቀውስ ወላጅ አባት የሆነውን የሀገር ውስጥና የውጭ ኃይሎችን ጠርቶ አንድ ሚሊዮን ሕዝብ የፈጀውንና እርሳቸውን በአማካሪነት የሾመውን የኦህዴድ ብልጽግናን አንድም ቦታ ላይ በክፉ ያላነሱት አቶ ጌታቸው በትግራይ በሴቶች ላይ የተፈጸመውን ጥቃት 76 በመቶ የፈጸመው የሻቢያ ጦር ነው ሲሉ ተደረገ ያሉትን ጥናት ጠቅሰውም ገልጿል። የኤርትራ ሰራዊት 76 ፐርሰንቱን ጥቃት ፈጽሟል ያሉ ቢሆንም ሻቢያን ጋብዘው ያስገቡትን ይህንን ወንጀል እንዲፈጽም ማስታጥቀውና ደሞዝ ከፍለው ሰራዊት የላኩት የብልጽ ባለስልጣናትና አለቆቻቸውን ግን ወንጀሉን በማስፈጸም ሲኮነኗቸው አልተደመጡም። ጊዜ አስተዳደሩ ባደረገው ጥናት ከዩኒቨርሲቲዎች ጋር ባደረገው ጥናት ትግራይ ውስጥ የተፈጸሙ የሴክል ቫለንስ ጥፋቶች በሺዎች የሚቆጠሩ ሴቶች የተደፈሩበት ኢንሲደንት ጥናት ሲናደረግ 76 ፐርሰንቱን የኤርትራ ስራ ፈጽሞታል። የትግራይ ክልል ፕሬዚደንትና የህወሀት ምክትል ሊቀመንበር ሆነው ያልሰሩበትንና በትግራይ ክልል ተፈጽመዋል ያሉትን ወንጀል ሲዘረዝሩ ያመሹት አቶ ጌታቸው የፓርቲው ሁለተኛ ሰው የክልሉ መንግስትም ቁንጮ ሆነው ሳለ ወንጀለኞችን በወቅቱ ተጠያቂ ሳያደርጉ አሁን ግን በብልጽግና ሚዲያዎች በኩል ጥፋቱን ሲያቀርቡ ተደምጧል። ትልቁን የክልሉን ስልጣን ይዘው ያላስተካከሉትን ይህንን ችግር ለምን በወቅቱ እርምጃ እንዳልወሰዱ ሲያብራሩ ደግሞ እንዲህ በማለት ነው እንደ አመራር ይሄ ተፈጽሟል፣ ይሄ እርምጃ ወሰድ ብለህ ትእዛዝ ትፈጽማል ትሰጣለ ለተባለው ዱላ ይዤ እገሌን እገሌን ብዬ መችስ አርጩሜ ይዤ እንትን የምልበት ውድ የት አለ? ስለዚህ መዋቅሩ ፖለቲካ አመራሩ የሚባለው አሁን ስልጣን ጠቅልዬ ይዣለሁ ብሎ የሚያስበው አመራር ይሄንን የክራይም ኔትወርክ ማስቀጠል ነው የሚፈልጉ። ህዝቡ መንግስት አለኝ ብሎ በተቀመጠበት ወቅት እርሳቸው ወንጀለኞችን ተጠያቂ ከማድረግም ሆነ ለህዝብ ይፋ ከማድረግ ተቆጥበው የቆዩት አቶ ጌታቸው አሁን ግን የብልጽግና ተሿሚ ሆነው ይህንን መናገራቸው ለትግራይ ህዝብ ምን አይነት ጠቀሜታ እንዳለው አላብራሩም። በትግራይ ክልል እርሳቸው ፕሬዝደንት ሆነው የወርቅ ዘርፊያና ህገ ወጥ የሰዎች ዝውውር ይካሄድ እንደነበርም በተለያዩ መድረኮች ሲናገሩ የነበሩት አቶ ጌታቸው የተረጋገጠ ከሆነ የወንጀለኞችን ስም እንዲናገሩ በወቅቱ ሲጠየቁ እንደነበርም አይዘነጋም። በሌሎች የመገናኛ ብዙሃንም ወንጀሉን የሰሩትን ሰዎችን ሲጠየቁ ለመመለስ ቀጠሮ ሲሰጡ የነበሩት እኔ ፍርድ ቤት አይደለሁም ሲሉ የነበሩት አቶ ጌታቸው በብልጽግናው ሚዲያ ላይ ግን የሰዎችን ስም በመጥቀስ አቅርበዋል። የመረጃ መመሪያ ኃላፊ እርምጃ እንዲወሰድበት ወይ ከስራ እንዲነሳ ብለን ወስነን ስናበቃ ይህንን ለማስፈጸም ኃላፊነት የሚሰጣቸው ሰዎች የኔ ሰዎች ናቸው። እነ ምግብና ኃይለስላሴ በወንጀል ተነክረው በወንጀል ተነክረው ድንገት የሆነ ሰላም ከተፈጠረ አደጋ ውስጥ እንገባለሁ ተጠያቂ ሆናለሁ ብለው የሚያስቡ ሰዎች ግርግር በፍጹም እንዲፈት እንዲራቅ አይፈልጉ የነበራቸውን የክልሉ መንግስትንም ሆነም የፓርቲ ስልጣናቸውን ተጠቅመው ህግና ስርዓት ለማስፈን አነስተኛ ጥረት አድርጓል የሚባሉት እናም ይህንኑም ለህዝባቸው ሲናገሩ ያልታዩት አቶ ጌታቸው ዛሬ በብልጽግና ሚዲያ በኩል ግን ያገዛዙ ባለስልጣናት ለረጅም ጊዜ ሲናገሩት የነበረውን ጉዳይ ቅቡ ለማድረግ የሚያስችሉ ነገሮችን ሲናገሩ አምሽቷል። በዚህም በጦርነቱ ወቅት ጸረድሮን ለመግዛት በሚል ቀብድ ገንዘብ ተከፈለም፣ የትግራይ ዲያስፖራ ያወጣው ገንዘብም ተዘረፈ ብለዋል። ከዲያስፖራ የተሰበሰበ ገንዘብ ድላ ላይ በለው ብዙ ነው። ጸረ ድሮን፣ ድሮን በጣም ያስቸግርሽ ነበር። ጸረ ድሮን ስለመግዛት ስንወያይ በአንድ ሰው ነው ሀንድል የሚያደርግ። ይሄ ቀብድ ከፍለናል፣ የሆኑ ከውጭ የሚመጡ በአፋር በኩል የሚመጡ ፐርት ከእስራኤል ነው የሚመጡት ተብሎ ነው። አንድ ደላላ ነው እንግዲህ፣ ደብረ ጽዮን እናሳምነዋለን ማለት ነው። ስለዚህ ቀብድ ከፍለናል አንድ ነጥብ አራት ሚሊዮን ይበል ወዘተው ይበል እና በአፋር በኩል ይገቡና ኮምፒውተራቸውን ይዘው ድሮን ሲመጣ መጣል የሚችሉ አሁን ይሄ ወይ ጥንቆላ መሆን አለበት እንደዚህ አይነት ማጂክ የለም፣ ግን ተከፍሏል። የትግራይ ዲያስፖራ የሰበሰበው ገንዘብ ሌላ ዝርዝር፣ ራዲዮ ልግዛ ብሎ የተሰወራለ፣ አውሮፕላን አከራያችኋለሁ ብሎ ግብቀብ ወስዶ የተሰወራለ። መቶ ሺዎች ተፈናቅለውና ንብረታቸውን ተነጥቀው ኢህአዴግ በሰራቸው ጎዳናዎች ግራና ቀይ መብራትና እግረኛ መንገድ የተሰራበትን አዲስ አበባን ሁኔታ ሲያደንቁ የተሰሙት አቶ ጌታቸው ይህ የአዲስ አበባ ልማት የትግራይ ሕዝብ ሊደርሰው ይገባልም ብሏል። ከዚህ በተጨማሪም ህዋት አንድም ዓመትም ሁለትም ዓመትም አይቆይም ሲሉ ተናግሯል። ጎንደርን ጨምሮ በአንዳንድ ስፍራዎች የሚፈጸሙ ጥቃቶች እስካሁን እንዳሉ ናቸው። በባህር ዳር ስብሰባ የተጠራ ሲሆን የብልጽግናው ባለስልጣን ደግሞ ስቃይና መከራ ውስጥ ነን ብለዋል። በክልሉ ጊዜና መጠን ቦታና ሁኔታው ይለያል እንጂ አሁንም ጥቃቶችና ጉዳቶች እንደቀጠሉ ናቸው። ከክልሉ ርዕሰ መዲና ባህር ዳር አቅራቢያ ቢጎሎ ተብሎ በሚጠራው አካባቢ የተሰነዘረው ጥቃት ደግሞ ቀዳሚው አብነት ይሆናል። በተመሳሳይ ጎንደር ከተማ ቀበሌ ሶስት እንደዚሁም ከከተማ ወጣ ብሎ ባለው አይም ባየነበሩ የምሽት የተኩስ ድምጾች ደግሞ ሌሎች ምሳሌዎች። በዚሁ በማዕከላዊና ደቡብ ጎንደር የተለያዩ ቦታዎችም ከሰሞኑ ጠንካራ ወጋዎች ነበሩ። ሐሙሴት፣ ደንቀዝ፣ አምባ ጊዮርጊስ የመሳሰሉትም ይጠቀሳሉ። እንዲህ ያለ ክልልን እየመሩ የሚገኙት የክልሉ ከፍተኛ ሹማምንት ደግሞ ዛሬ በባህር ዳር ለስብሰባ ተቀምጠው ውሏል። በዚህ ወቅት የተናገሩት የብልጽግና ሹም ይርጋ ሲሳይ የአማራ ህዝብ ከሌላው የኢትዮጵያ ህዝብ እንዲነጠል ተደርጓል ብለዋል። በአሁኑ ወቅት ቅርቃር ስቃይና መከራ ውስጥ እንድንሆን ተገደናልም ይላሉ። አማራ ክልልና የአማራ ክልል ህዝቦች እንደ ማንኛውም ኢትዮጵያውያን በጋራ አብረው በአንድነት መጠቀም ሲገባቸው፣ ህዝቡን ባልሆነ መንገድ በመነጠል በተሰራው ስራ አሁን ለደረስንበት ቅርቃር፣ ለደረስንበት ስቃይና መከራ ዳርጎናል። አሁን ክልሉ አለበት ያሉትን ሁኔታ እኒሹም እንዲህ ይገለጹ እንጂ ከጥቂት ሳምንታት በፊት ግን ለዚህ ዳረገን ያሉትን ጽንፈኛው ሲሉ የሚገልጹትን ኃይል ተራ ጩኸትና ድንፋታ የሚሉ ቃላትን ተጠቅመው ከወረፉ በኋላ ህዝብ ጠልጧቸዋል፣ ተጠፍተዋል ሲሉ ተሰምተው ነበር። ዝም ብሎ መደንፋት ነው፣ ዝም ብሎ መጮህ ነው። እና ህዝቡ የህዝቡ ፍላጎት እሱ ነው። በቃ ከዚህ በኋላ አገልግሎት ነው የሚፈልገው፣ ልማት ነው የሚፈልገው፣ ሰላም ነው የሚፈልገው ጽንፈኛው እጅ እንዲሰጥለት ነው የሚፈልገው፣ እንዲማር ነው የሚፈልገው፣ ጽንፈኛው እንዲጠፋ ነው የሚፈልገው። በቃ ተወኝ አልፈልግም እያለው ነው። የብልጽግናው መንግስት የውጭ አገር ሰዎች ወደ ትግራይ ጉዞ ላይ ክልከላ ጣለም። በአገዛዙ ክልከላ የተፈጸመባቸው የተባበሩት መንግስታት ሰራተኞችና የተለያዩ አገሮች ዲፕሎማቶች ከቦሌ ኤርፖርት እንዲመለሱ ተደርጓል። ኢትዮ ፎረም የተመለከተው የኢሜይል መልእክት ደግሞ ከትግራይ በተጨማሪ ወደ አፋር ክልልም ጉዞ መከልከሉን የሚያመላክት ሆኗል። የብልጽግናው ግነው አገዛዝ የ2013ን ደም አፋሳሽ ጦርነት ከመጀመሩ ዋዜማ ላይ ካከናወናቸው ተግባራት መካከል ወደ ትግራይ የሚሄዱ መንገዶችና መንገደኞችን መዝጋት ና መከልከል አንዱ ነበር። በዚህም ገና ወደ ስልጣን እንደመጣ የአማራና የትግራይ ህዝብ የግንኙነት መስመር የሆነው የወሎ ትግራይ መንገድ ከክልሉ ምስሌኖች ጋር ተባብሮ እንዲዘጋ አድርጎት ነበር። ከዚህ በተጨማሪ ወደ ትግራይ የሚጓዙ የውጭ ሀገር ባለሀብቶች፣ የልማትና ኢንቨስትመንት ስራ ለማከናወን የሚጓዙ ግለሰቦችን፣ የተለያዩ ሀገራት ዲፕሎማቶችን እንዳይጓዙ ማድረጉን በወቅቱ ትግራይ ክልልን ወክለው የነበሩ የፓርላማ አባላት ሲያነሱት የነበረ ጉዳይ እንደነበር አይዘነጋም። ይህንኑ ጥያቄ ለጠቅላይ ሚኒስትሩ ሲያቀርቡም ታሪክ ይቅር የማይለውን በደል እርሶ እየመሩት ነው በማለት ነበር። ከአዲስ አበባ መቀሌ ትግራይ መዘጋቱ ሳይበቃ ዜጎች በነፃ ወደ ትግራይ እንዳይንቀሳቀሱ የተለያዩ አገሮች ዜጎች ትግራይ እንዳይሄዱ በመከልከል ታሪክ ይቅር የማይለው በደል ሲፈጸምበት ያቃሉ ወይም እየመሩትም ነው። በወቅቱ ጥቂት ሀገር ወዳድ ኢትዮጵያውያን ያወገዙትና ዓለም አቀፍና ሀገር አቀፍ የመገናኛ ብዙሀን የሚዘግቡት ወደ ትግራይ የሚደረግ የጉዞ ክልከላን በማስመልከት በዚህ መልኩ የተጠየቁት ጠቅላይ ሚኒስትሩ ግን እኔ የኢሚግሬሽን ኃላፊ ስላልሆንኩ አላውቀውም ብለው በማፌዝ መልሰውም ነበር። ከዛም በኋላ እንኳን ወደ ክልሉ የሚሄዱ የውጭ ሀገር ሰዎች፣ ራሳቸው የትግራይ ነዋሪዎችም ከልክለዋቸው እንዳይወጡ ለሁለት ዓመት ተዘግቶባቸው እንዲቆዩም ሆኗል። እንዲህ ያለውን ወንጀል የፈጸሙት የብልጽግናው ገዢዎች አሁንም ተመሳሳይ ነገር ማድረጉን ጀምረውበታል። በዚህም ካለፈው ቅዳሜ ጀምሮ የትኛውም የውጭ ሀገር ዜጋ ቱሪስት፣ የተባበሩት መንግስታት ሰራተኛና የኢምባሲ ባልደረባ ወደ ትግራይ እንዳይሄድ ትእዛዝ አስተላልፈው ተፈጻሚ እያደረጉ መሆኑ ሰምቷል። ይህ በምስሉ ላይ የሚታየው የኢሜል መልእክት አንድ የዓለም አቀፍ ድርጅት ወደ ትግራይና አፋር እንዳትጓዙ ተብለናል ብሎ ለሰራተኞች ያስተላለፈው ሲሆን ይህም ተፈጻሚ ሆኗል። ባለፉ ሶስት ቀናት ውስጥም ከአንድ የቡልጋሪያ ሐኪሞች ቡድን ውጭም ወደ ትግራይ ለመጓዝ ቦሌ ኤርፖርት የደረሱ የውጭ ሀገር ሰዎች በሙሉ ተመልሰዋል። የትግራይ ክልልን ከደቀቀበት ኢኮኖሚያዊ ሁኔታ ለማውጣት ጥቅም ላይ እየዋለ ያለው የቱሪዝም ዘርፍ እየተጎዳ መሆኑን በመጥቀስ የክልሉ ባህልና ቱሪዝም ቢሮም ለቱሪዝም ሚኒስቴር በጻፈው ደብዳቤ ይህ ክልከላ እንዲነሳ ጠይቋል። ይሁን እንጂ ኢትዮ ፎርም እንዳረጋገጠው ይህ ክልከላ በቀጥታ የተጣለው ከጠቅላይ ሚኒስትሩ ቢሮ ሲሆን ወደ አፋር ክልል የውጭ ሀገር ሰዎች እንዳይበሩ የተፈለገበት ምክንያት ከሰመራ ወደ መቀለ በመኪና እንዳይጓዙ በማሰብ ነው ሲሉ ጉዳዩን የሚያውቁ ምንጮች ገልጸዋል። ከትግራይ ክልል ወርቅ ከአንድ ቢሊዮን ዶላር በላይ ገቢ ማግኘቱን የሚገልጹ የብልጽግናው መንግስት በክልሉ ውስጥ ያሉና ንብረትነታቸው የውጭ ሀገር የሆኑ ፋብሪካዎች ማሽኖቻቸውን ነቅለው ወደ አዳማ እንዲሄዱ እያግባባ ስለመሆኑ መገለጹም ይታወሳል። ህወሀት ምርጫ ቦርድን ካልሰማና የሚለውን ካልፈጸመም ወደ ጦርነት እገባለሁ ሲሉ የነበሩት የብልጽግናው ፕሬዚደንት የተፈራረሙትን የሰላም ስምምነት ተከትሎ ቢያንስ የውጭ ሀገር ሰራዊትን ማስወጣት የትግራይ በጀትን መልቀቅና፣ የፖለቲካ ውይይት ማካሄድ የሚገባቸው ቢሆንም ሀያ ቢሊዮን ብር በጀት እና የህዋ አንሰጥም ብለው ለድጋሜ ጦርነት እየተዘጋጁ ስለመሆናቸው ሲናገሩ ተደምጠው ነበር ሌሎች አገዛዙ የፕሮፓጋንዳ ልሳናትና ባለስልጣናትም አሁንም ጦርነትን ለማስቀረት የሚሆኑ ተግባራትን ከመከወን ይልቅ ስለ ግጭትና ጦርነት የሚናገሩ ጥላቻንም የሚነዙ ሆኗል የሩሲያው ፕሬዚደንት ቭላዲሚር ፑቲን ያቀረቡትን ጥያቄ ተከትሎ ዜሌንስኪ ከፕሬዚደንቱ ጋር ለመገናኘት ዝግጁ መሆናቸውን አሳወቁ። የዩክሬኑ ፕሬዚደንት ቮልዳሚር ዜሌንስኪ ጦርነቱን ለማቆም ለመነጋገር ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር በኢስታንቡል ለመገናኘት ዝግጁ ስለመሆናቸው ነው የተናገሩት። ዶናልድ ትረምፕ በሁለቱ ሀገራት መካከል በቱርክ ቀጥተኛ ውይይት ለማካሄድ ያቀረቡት ጥሪ ዩክሬን እንድትቀበል ከጠየቁ በኋላ ነው ዜሌንስኪ ይህንን ዝግጁነታቸውን ይፋ ያደረጉት። ግድያውን ማራዘም ምንም ፋይዳ የለውም፣ ሐሙስ በቱርክ ፑቲን እንጠብቀዋለሁ ሲሉ ዜሌንስኪ ጽፏል። የዩክሬኑ መሪ ቀደም ሲል ሀገራቸው ከሩሲያ ጋር ለመነጋገር ዝግጁ መሆኗን፣ ነገር ግን የተኩስ አቁም ስምምነት ከተደረሰ በኋላ እንደሚሆን ተናግረው ነበር። የፈቃደኛዎች ጥምረት እየተባለ የሚጠራው የአውሮፓ መሪዎች ቅዳሜ በኬብ ከተገናኙ በኋላም የምዕራባውያን ሀያላን ጦርነቱ ከሰኞ ጀምሮ ለ30 ቀናት እንዲቆም ጠይቀዋል። ፑቲን በቀጥታ ለመነጋገር ጥሪ ያቀረቡት ይህን የምዕራባውያንን ጣልቃ ገብነት ተከትሎ ነበር። ትናንት ትራምፕ በማህበራዊ ሚዲያ ላይ ዩክሬን ለዚህ ጥሪ ወዲያውኑ መስማማት እንዳለባትና ጦርነቱ እንደሚያበቃ መንገድ ስለመኖሩ ማብራሪያ እንደሚሰጡ ገልጿል። ቢያንስ ስምምነት ይቻል እንደሆነ ወይንም እንዳልሆነ ለመወሰን ይችላሉ። ይህ ካልሆነ የአውሮፓ መሪዎችና አሜሪካ ሁሉንም ነገር የት ላይ እንደሚገኝ ያውቃሉ እናም በዚህ መሰረት መቀጠል ይችላሉ ያሉት ትራምፕ አሁን ስብሰባው ይደረግ ብለዋል። የሩሲያው ፕሬዚደንት ቭላዲ ቪላዲሚር ፑቲን ባሳለፍነው ቅዳሜ ሌሊት ባደረጉት ንግግር በ2022 ዩክሬንን ሙሉ በሙሉ ከወረሩ በኋላ በተጀመረው ጦርነት ላይ ትርጉም ባለው ድርድር ላይ እንድትሳተፍ ዩክሬንን ጋብዘዋል። ፑቲን ውይይቱ ሩሲያና ዩክሬን በአዲስ እርቅ እንዲስማሙ ሊያደርግ ይችላል የሚለውን ነገር ከምርጫ ውጭ አይደለምም ብለውታል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን